ማንቸስተር ዩናይትዶች ከሶስት ተከታታይ የእንግሊዝ ፕሪምየር ሊግ ጨዋታዎች ድሎቻቸው በኋላ ዛሬ በአስረኛው ሳምንት ከሜዳቸው ውጪ ኖቲንግሃም ፎረስትን ቢገጥሙም ነገር ግን ለአራተኛ ተከታታይ ጊዜ በእንግሊዝ ፕሪምየር ሊግ ማሸነፍ የሚችሉበትን እድል ሳይጠቀሙበት ቀርተዋል። ኖቲንግሃም ፎረስት ለማንቸስተር ዩናይትድ ከባድ ተጋጣሚ ሆኖ ነበር የቀረበው። ምናልባትም አማድ ያሎ በ81ኛው ደቂቃ ለማንቸስተር ዩናይትድ የአቻነቷን ጎል ባያስቆጥር ኖሮ ማንቸስተር ዩናይትድ ከዚህ ጨዋታ አንድ ነጥብም ሳይዝ ሊወጣ ይችል ነበር። ኖቲንጋም ፎረስቶች በተደጋጋሚ ጊዜ በዘንድሮ ውድድር ዓመት አሰልጣኞቻቸውን እያሰናበቱ ቢገኙም ነገር ግን ለማንቸስተር ዩናይትድ ከባድ ፈተና ሆኖ ቀርበዋል። ጨዋታው እንዴት ነበር? ከዛ ባለፈ ማንቸስተር ዩናይትድ በዚህ ጨዋታ ላይ እንዴት ማሸነፍ ሳይችል ቀረ የሚለውን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ውዴ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ የአስረኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታዎችን በተመለከተ በተመረጡ ጨዋታዎች ዙሪያ ከጨዋታዎች በኋላ የተለያዩ ትንታኔዎቻችንን ወደ እናንተ እያደረስ እንገኛለን። አሁን ደግሞ በዚህኛው ፕሮግራማችን ክፍል የማንቸስተር ዩናይትድንና እንዲሁ ደግሞ የኖቲንጋም ፎረስትን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ ትላንትና በነበረኝ የቅድመ ዳሰሳ ፕሮግራም ላይ እንደገለጽኩት የማሸነፍ ግምት የተሰጠው ለኖቲንጋም ፎረስት ነበር። ይሄ በጣም አነጋጋሪ ጉዳይ ነው፤ ምክንያቱም ማንቸስተር ዩናይትድ በተከታታይ ሶስት ጨዋታዎችን በፕሪምየር ሊጉ አሸንፎ የመጣ ክለብ ነው። እንደዛ ሆኖ ሳለ ነገር ግን ደግሞ በሊጉ ጥሩ ጊዜን እያሳለፈ ላልሆነው ኖቲንግሃም ፎረስት እንዴት እንደዚህ አይነት እድል የማሸነፍ ግምት ሊሰጠው ቻለ የሚለው አነጋጋሪ ጉዳይ ነበር። በእርግጥ ይህ የማሸነፍ ግምት ለኖቲንግሃም ፎረስት ሲሰጥ ያለ ምክንያት አይደለም። ምክንያቱም በባለፉት ዓመታት ላይ ኖቲንግሃም ፎረስት ማንቸስተር ዩናይትድን በሚገጥምበት ጊዜ ከፍተኛ የበላይነት በውጤት ደረጃ ሲያስመዘግብ የነበረ ክለብ መሆኑን በተደጋጋሚ ጊዜ ስላየን ነው። ከዛ ባለፈ ግን በተለይም ደግሞ ማንቸስተር ዩናይትድ ምናልባትም ዛሬ በኖቲንግሃም ፎረስት ቢሸነፍ ኖሮ በተከታታይ ለአራት ጊዜ በኖቲንግሃም ፎረስት በመሸነፍ ከ1950ዎቹ በኋላ መጥፎ ሪከርድ የሚያስመዘግብበት ሌላ መጥፎ እድል ነበረው ወይም ደግሞ ምናልባትም ማንቸስተር ዩናይትድ በዛሬው ጨዋታ ላይ በኖቲንጋም ፎረስት ቢሸነፍ ኖሮ በተከታታይ ለአራተኛ ጊዜ በኖቲንግሃም ፎረስት በመሸነፍ ከ1953 በኋላ ይመስለኛል ለመጀመሪያ ጊዜ መጥፎ ሪከርድን ያስመዘግብ ነበር። ነገር ግን ያ እንዳይሆን የአማድ ዲያሎ ግብ ማንቸስተር ዩናይትዶችን በመጨረሻም ታድጓቸዋል። ከዛ ባለፈ ኖቲንጋም ፎረስት ዘንድሮ ጥሩ ጊዜን እያሳለፈ አይደለም የሚገኘው ሲዝኑን የጀመረው በኑኖ ኤስፕሪቶ ሳንቶ አሰልጣኝነት ስር ነበር። ኑኖ ኤስፕሪቶ ሳንቶ በባለፈው ማመት በዚህ ክለብ አስገራሚ ጊዜን ማሳለፍ ችለዋል። ክለቡን ለዩሮፓ ሊግ ተሳትፎ ማብቃት ችለዋል። ከዛ በኋላ ግን በዚህ ውድድር አመት መጀመሪያ ላይ ከክለቡ ተሰናበቱ። በኋላ ላይ ክለቡ አንጅ ፖስቴኮጉሉን ወደዚህ ክለብ አመጣ። ነገር ግን በ39 ቀናቸው አሰልጣኙ የስንብት ደብዳቤ ደርሷቸው ከዚህ ክለብ ተሰናበቱ። አሁን ለሶስተኛ ጊዜ ነው እንግዲህ በ10 ሳምንታት ወይም ደግሞ በሁለት ወር ተኩል ጊዜ ውስጥ ክለቡ ሌላ አዲስ አሰልጣኝ የሾመ ሲያንዳይችን ሲያንዳይችን እንደምታውቋቸው እንግዲህ በበርንሌ ለረጅም አመታት ማሰልጠን የቻሉ አሰልጣኝ ናቸው። በርንሌ ለአመታት ከእንግሊዝ ፕሪምየር ሊግ እንዳይወርድ በጣም ትልቅ አስተዋጽኦን ያደረጉና በዚህ ክለብ ውስጥ ደግሞ ከበርንሌ ጋር በጥሩ ስማቸው የሚነሳላቸው አሰልጣኝ ናቸው። ስለዚህ እሳቸውን ነው እንግዲህ ኖቲንጋም ፎረስት ወደዚህ ክለብ ያመጣው። እናም ታዲያ ይህ ጨዋታ ሲከናወን በተለይም ከረጅም ጨዋታዎች በኋላ ኖቲንግሃም ፎረስት ወደ ድል የተመለሰበት ጨዋታ እንደነበር እናስታውሳለን። ምንም እንኳ በፕሪሚየር ሊጉ በባለፈው ሳምንት ቢሸነፉም፣ ነገር ግን ደግሞ ፖርቶን ያሸነፉበት ጨዋታ በጣም ጥሩ የማሸነፍ ስነ ልቦና ላይ ሆነው ወደዚህ ጨዋታ እንዲመጡ እድል የሚሰጣቸው ጉዳይ ነበር። ስለዚህ ጨዋታው በዚህ መንገድ የበለጠ በጉጉት ሲጠበቅ ቆይቷል። በማንችስተር ዩናይትድ በኩል በተለይም ከዚህ ቀደም በተከታታይ ጨዋታዎች ላይ ማለትም ሰንደርላንድን ያሸነፉበት ከዛ በመቀጠል ሊቨርፑልን እና ባሳለፍነው ሳምንት ደግሞ እንደዚሁ ብራይተንን ያሸነፉበት ጨዋታ በተከታታይ ሶስት ጨዋታዎችን በማሸነፋቸው ምክንያት ለረጅም ጊዜ ከነበሩበት ደረጃ ማለት ነው የበለጠ ደረጃቸውን እንዲያሻሽሉ ያደረጋቸው ሆኗል። ከዛ ባለፈ ደግሞ ዩናይትድ በተከታታይ ሶስት ጨዋታዎችን በሩበን አሞሪም ስራ አሸንፎ አያውቅም ነበር። ይህም ለመጀመሪያ ጊዜ ሩበን አሞሪም ያስመዘገበው ጥሩ ሪከርድ ነበር። ምናልባትም ዛሬ ዩናይትድ ቢያሸንፍ ኖሮ ከየካቲት 2024 በኋላ ለመጀመሪያ ጊዜ እንግዲህ በእንግሊዝ ፕሪምየር ሊግ አራት ተከታታይ ጨዋታዎችን ማንቸስተር ዩናይትድ ማሸነፍ ይችል ነበር፣ ግን ያንን ነገር ክለቡ ሳያገኝ ቀርቷል። በዚህ ጨዋታ ላይ እንደተመለከትነው በተለይም ሁለቱ ሁለቱ ቡድኖች የነበራቸው አቀራረብ እጅግ በጣም የሚያስገርም ነበረ። አሰላለፋቸውንም ብትመለከቱ በተለይም ኖቲንግሃም ፎረስት የበለጠ በካውንተር አታክ መጫወት የሚችሉ ኳሶችንም ደግሞ ወደ ሶስተኛው የማጥቃት ክፍል ይዘው መግባት የሚችሉ ተጫዋቾችን በዚህ ሜዳ ላይ አሰልፏል። ማትሴልስ በግብ ጠባቂነት ቦታ ላይ ሲጀምር ኒኮሎ ሳቮና እና እንዲሁ ደግሞ ኒኮ ዊሊያምስ በሁለቱ ፉል ባኮች ሚና የተጫወቱ ተጫዋቾች ናቸው። ሚሊንኮቪች እና ሙሪሎ የሴንተር ባክ ተጫዋቾች ናቸው። ዳግላስ ሉዝ እና አንደርሰን ደግሞ እንደዚሁ የተከላካይ አማካይ ቦታ ላይ ጀምረዋል። ሞርጋን ጊብስ ዋይት፣ ዳን ዶይ እና ሆርሰን ኦዶይ ደግሞ ከአይጎር ከፊት መስመር ተጫዋቹ ከአይጎር ፊት ለፊት እሱ ሲሰለፍ እነሱ ደግሞ ከጀርባ የተሰለፉ ተጫዋቾች ናቸው። በአንጻሩ ማይሰር ልክ ኖቲንጋሞች በአራቱ ለሶስት አንድ አሰላለፍ እንደገቡት ሁሉ እነሱ ደግሞ በሶስቱ አራት ሶስት አሰላለፍ ነው ወደ ሜዳ የገቡት። ሴኒላመንስ ሉክሾው፣ ማቲያስ ዴሌት፣ ሌኒዮሮ፣ ካዘሜሮ፣ ቡርኖ ፈርናንዴዥ፣ አማድ ዲያሎ እንዲሁ ደግሞ ዲየጎ ዳሎ፣ ማቴዎስ ኩኛ፣ ብሪያን ምቤሞ እና እንዲሁ ደግሞ ቤንያሚን ሸሽኮ በማይስተር ዩናይትድ በኩል በቋሚነት የጀመሩ ተጫዋቾች ናቸው ማለት ነው። ስለዚህ እነዚህ ተጫዋቾች በዚህ ጨዋታ ላይ በማይስተር ዩናይትድ በኩል በቋሚነት ሲጀምሩ ተመልክተናል። ከዛ ባለፈ ግን ጨዋታው ላይ የነበረው ፐርፎርማንስ ምን ይመስል ነበር የሚለውን በጥቅሉ ብንመለከተው፣ በእርግጥ በጣም አስቸጋሪ ነበር ለማንቸስተር ዩናይትድ ጨዋታው። ምንም እንኳን ቀድመው ጎል የማስቆጠር የበላይነቱን የወሰዱት ማንቸስተር ዩናይትዶች ነበሩ፣ ግን አጠቃላይ ጨዋታው ላይ እንኳን ብትመለከቱ በዘጠና ደቂቃ በነበራቸው ፐርፎርማንስ ዩናይትድ 59 በመቶ ኳስ ሲቆጣጠር ኖቲንግሃም ደግሞ 41 በመቶ ኳስ ተቆጣጥሯል። ከዛ ባለፈ 17 ኳሶችን ኖቲንግሃሞች ሞክረዋል፣ 18 ኳሶችን ማንቸስተር ዩናይትዶች ሞክረዋል። እንግዲህ በዚህ ጨዋታ ላይ ሁለቱም ቡድኖች በሙከራ ረገድ ተቀራራቢ እንደነበሩ ይሄ ቁጥር አንዱ ማሳያ ሆኖ ሊቀርብ ይችላል። ከዚህ ባለፈ ሶስት ኢላማቸውን የጠበቁ ሙከራዎችን ኖቲንጋም ፎረስቶች አድርገዋል። እንዲህ ደግሞ ሰባት ኢላማቸውን የጠበቁ ሙከራዎች ማንቸስተር ዩናይትዶች አድርገዋል። ኤክስፔክትድ ጎላቸው የኖቲንጋም ፎረስቶች አንድ ነጥብ ዘጠኝ ሁለት ነው። ከማንቸስተር ዩናይትድም የተሻለ ነው። በአንጻሩ ደግሞ 1.5 ነው የማይስተር ዩናይትዶች ኤክስፔክትድ ጎል። 257 የተሳኩ ኳሶችን ተቀባብለዋል ኖቲንግሃሞች። ይህ ማለት እንግዲህ 75 በመቶ እንደማለት ነው። ዩናይትዶች 434 ኳሶችን ተቀባብለው በተሳካ ሁኔታ ለቡድን ጓደኞቻቸው እነዚህን ኳሶች አድርሰዋል። 84 በመቶ ነው። ግን የሚገርመው ኖቲንግሃም ፎረስቶች 103 ነጥብ 3 ኪሎ ሜትር በዲስታንስ ከቨር ሲያደርጉ፣ እንዲሁ ደግሞ 23 ጊዜ ወደ ማንቸስተር ዩናይትድ የፍጹም ቅጣት ምትግብ ክልል መድረስ ችለዋል። በአንጻሩ መቶ አንድ ነጥብ አንድ ዲስታንሶችን በኪሎ ሜትር ከበር ያደረጉት ማንቸስተር ዩናይትዶች አስራ ሰባት ጊዜ ወደ ኖቲንጋም ፎረስት የፍጹም ቅጣት ምትግብ ክልል መድረስ ችለዋል ማለት ነው። ስለዚህ እነዚህን ነገሮች ስንመለከት ምን ያክል በጣም በተሻለ ሁኔታ ኖቲንጋም ፎረስቶች ሲያጠቁ እንደነበር መረዳት ይቻላል። በጨዋታው ላይ ቀደም እንዳልኳችሁ የጎል ማስቆጠሩን ቀዳሚነት የወሰዱት ማንቸስተር ዩናይትዶች ናቸው። እንግዲህ ከቆመ ኳስ የተገኘ ጎል ነው በማንቸስተር ዩናይትዶች በኩል የተቆጠረው። ቡርኖ ፈርናንዴዥ በ34 ደቂቃ ያሻማትን የማዕዘን ምት በጣም በአስገራሚ ሁኔታ ካዜሜሮ በግንባር በመግጨት ወደ ጎልነት ቀይሯል። እንግዲህ በውድድር አመቱ ለሁለተኛ ጊዜ ነው ከኮርና ወይም ደግሞ ከማዕዘን ምት ካዜሜሮ ጎል ማስቆጠር የቻለው። ይሄም በጣም ጥሩ ነገር ነው ለተጫዋቹ በተለይም ካዜሚሮ በተከታታይ ጨዋታዎች ላይ እንደዚህ ባሉ መልኩ ጎል ማስቆጠር መቻሉ፣ እንዲሁም ደግሞ የማይሰር ዩናይትድን የማጥቃት ሂደት በቆሙ ኳሶች ላይ ደግሞ ማገዝ መቻሉ ተጫዋቹን እንዲደነቅ ያደርገዋል። የብሩኖ ፈርናንዴዝም አሲስት የተዋጣለት ነበር። ዳግላስ ሉዊዝ በ13ኛው ደቂቃ ላይ ጉዳት ገጥሞት በ14ኛው ደቂቃ በሪያን ያቴስ ተቀይሮ ከሜዳ ወጥቷል እና እነዚህን ሁኔታዎች እንግዲህ ለተመለከተ በተለይም በመጀመሪያው አጋማሽ ዩናይትድ በጎል ማስቆጠሩ ረገድ ጥሩ ጅማሮውን ያደረገበት ሆኖ ተመልክተናል። የመጀመሪያው አጋማሽ ላይ ሞር ዩናይትዶች በሚያደረጉት እንቅስቃሴ ከዚህ ከማጥቃቱ ጋር ተደጋጋሚ የማጥቃት ሙከራዎችን ለማድረግ ጥረት ያደርጉ ነበር። ኖቲንጋሞች አሁንም አሁንም ኳሱን ወደ ዩናይትድ የግብ ክልል ይዘው ለመግባት ሙከራ ቢያደርጉም፣ ነገር ግን ደግሞ በኳስ ቁጥጥር ማንቸስተር ዩናይትድ የተሻለ ቡድን ሆኖ ተመልክተነዋል ማለት ነው። ስለዚህ የመጀመሪያው አጋማሽ ላይ ሞር ኖቲንጋም ፎረስቶች በማጥቃቱ ረገድ ጥሩ ሙከራዎችን ለማድረግ ጥረት አድርገዋል። የማንችስተር ዩናይትድ የኳስ ቁጥጥር እና በግብ ሙከራዎች ረገድ ደግሞ ዩናይትዶች ጥሩ ሙከራዎችን ማድረጋቸው እዚህ ጨዋታ ላይ እየተመለከትነው አንዱ እንቅስቃሴ ነው ማለት ነው። እንግዲህ በሁለቱ ቡድኖች በኩል የመጀመሪያውን አጋማሽ እንደዚህ ብንመለከትም ሁለተኛው አጋማሽ ላይ ግን ድንገት እና ደግሞ ብሎም ባልታሰበ ሁኔታ እና ባልታሰበ ጊዜ በተከታታይ ባስቆጠሯቸው ሁለት ኳሶች መነሻነት በዚህ ጨዋታ ላይ ኖቲንግሃም ፎረስቶች የኃይል ሚዛኑን ወደ ራሳቸው ማምጣት ችለዋል ማለት ነው። ይሄ በጣም በጣም የሚያስደነግጥ እና ለዩናይትድ ደጋፊዎችም ቨን ለዩናይትድ ተጫዋቾችም ያልታሰበ ነበር። ሁለተኛው አጋማሽ ከተጀመረ በኋላ ቅድም ዳግላስ ሉዊዝን በጉዳት ምክንያት ሲወጣ እሱን ተክቶ የገባው ሪያኒያቴስ ከቀይ መስመር ላይ ያሻማት ኳስ በሞርጋን ጊብ ሷይት አማካኝነት ወደ ግብነት ተቀይራለች። ከዛ ደግሞ ከሁለት ደቂቃዎች በኋላ በአምሳኛው ደቂቃ ኒኮሎ ሳቮና ሁለተኛውን ጎል ለኖቲንጋም ፎረስት ማስቆጠር ችሏል። እንግዲህ በሁለቱ ጎሎች መካከል ያለው የደቂቃ ልዩነት የሁለትና የሶስት ደቂቃ ልዩነት ብቻ ነው። እና በጣም በሚያስገርም ፍጥነት ነው እንግዲህ ወደ ጎል በመድረስ እነዚህን ሁለት ጎሎች ማስቆጠር የቻሉት። ይሄ በጣም በጣም የሚያስገርም ነገር ነው። እና ደግሞ ውድ አድማጮች የሚያስገርመው ይሄ ብቻም አይደለም። ሁለቱም ጎሎች ሲቆጠሩ ከኖቲንጋም ፎረስት የቀኝ መስመር ላይ የተነሱ ኳሶች ናቸው በቀጥታ ወደ ግብነት የተቀየሩት። ይሄ ማለት በማይስተር ዩናይትድ በኩል የግራው መከላከል ጥሩ እንዳልነበር ፍንጭ መሆን የሚችሉ ነገሮችን በደንብ ያሳየ ነው እና ሁለቱም ኳሶች ሲቆጠሩ በተመሳሳይ ክሮስ ተደርገው ነው የተቆጠሩት። ሁለቱም ኳሶች ሲሻሙ ለሄዲንግ የተመቹ ኳሶች ነበሩ እና ደግሞ በእነዚህ ሞመንቶች ማንቸስተር ዩናይትድ ሁለት ግቦች ተቆጥረውበት ጨዋታውን ሁለት ለአንድ በሆነ ውጤት ተመርቷል ማለት ነው። እንግዲህ የመጀመሪያው አጋማሽ ላይ ቅድም እንዳልኩት በጥሩ ሁኔታ ኳስ የተቆጣጠረ ቡድን በመጀመሪያው አጋማሽ በጎል ማስቆጠር የበላይነት ወስዶ ወደ መልበሻ ክፍል ያመራ ቡድን ከረፍት መልስ ሲመለስ ግን በጣም በሚያስገርም የደቂቃ ፍጥነት እንደዚህ አይነት ሁለት ግቦች ሲቆጠሩበት መመልከትና ከዛ ደግሞ በአንድ ጊዜ መሪነቱን አሳልፎ ለኖቲንጋም ፎረስት መስጠቱ ምናልባትም ደግሞ ሩበን አሞሪምን እንዲበሳጭ የሚያደርገውም ነገር እንደሆነ ማንሳቱ ብዙም የሚከብድ አይሆንም። ስለዚህ ኖቲንጋም ፎረስቶችም ሲያደርጉ የተመለከት ነው ይህንን ፐርፎርማንሳቸውን ተጠቅመው ከጎል ማስቆጠር ጋር ራሳቸውን ማገናኘት ነበር። እንግዲህ ኖቲንጋም ዘንድሮ ቅድም እንዳልኳችሁ ከውጤት ጋር ተያይዞ በጣም ብዙ ጥያቄ የሚነሳበት ቡድን ነው። በተለይም ደግሞ ክለቡ በተደጋጋሚ ጨዋታዎች ላይ እየተሸነፈ ያለ መሆኑ ከዛ ደግሞ እየተመራም ጨዋታዎችን ማሸነፍ አይደለም አቻ እንኳን ለመውጣት በጣም የሚቸገር ክለብ መሆኑን ተመልክተናል። ኖቲንግሃም ፎረስት ይህንን ጨዋታ ሲጀምር አስራ ስምንተኛ ደረጃ ላይ ተቀምጦ ነው ጨዋታው ማድረግ የጀመረው እና ማይሰር ዩናይትድ በየትኛውም መንገድ ብትመለከቱት በደረጃም ቢሆን ከኖቲንግሃም ፎረስት ሻል ያለ ቡድን ነው ቢያንስ በመጀመሪያዎቹ ደረጃዎች ላይ ቶፕ ሲክስ ከምንላቸው ቡድኖች ተርታ መሰለፍ የቻለ ቡድን ነው። ስለዚህ እዚህ ጨዋታ ላይ ምንም እንኳን ቅድም እንዳልኩት እንደነ ኦፕታ ሱፐር ኮምፒውተር የማሸነፍ ቅድመ ግምታቸውን ለኖቲንጋም ፎረስት ቢሰጡም ግን እዚህ ጨዋታ ላይ ደግሞ ማይሰር ዩናይትድ ጨዋታውን የማሸነፍ የበለጠ ኢነርጂ፣ ጨዋታውን የማሸነፍ የበለጠ ስነልቦና ይዞ ወደዚህ ጨዋታ ሊመጣ የሚችለው ማን ሰር ዩናይትድ ነው። ግን ኖቲንግሃም ደግሞ አዲስ አሰልጣኝ ነው የቀየረው። ሁል ሁልጊዜም አዲስ አሰልጣኝ ሲቀየር ክለቦች የሆነ አይነት የሚለወጡበት ነገር ይኖራል። በስነ ልቦና ረገድ፣ በሜንታሊቲ ብቻ፣ በብዙ ነገሮች ተቀይረው ነው ወደ ሜዳ የሚመጡት የምንመለከተው እና ኖቲንግሃምም እንግዲህ አሰልጣኝ ሲን ዳይችን ይዞ በዚህ ጨዋታ ላይ ለተመለከትንበት የጨዋታ እንቅስቃሴ እነዚህ ፈጣን በአራት ደቂቃ ውስጥ የተቆጠሩ ሁለት ግቦች ከአርባ ስምንተኛው እስከ አምሳኛው ደቂቃ የተቆጠሩ ጎሎች ወዲያውኑ አጸፋዊ ምላሽ የተሰጠባቸውና ማንቸስተር ዩናይትዶች ጎሎች በጊዜ እንዲቆጠሩ ያደረጉባቸው ነበሩ። ከእነዚህ ጎሎች መቆጠር በኋላ ማንቸስተር ዩናይትዶች ቶሎ ወደ ጨዋታው ሪተም ለመምጣትና በተደጋጋሚ ጊዜ ጥሩ እንቅስቃሴን ለማድረግ ሙከራ ሲያደርጉ ነበር እያተመለከት ነው። አሁንም አሁንም ሙከራዎችን ለማድረግ ጥረት ሲያደርጉ ተመልክተናል። ቅድም እንዳነሳሁት የመጀመሪያው ጎል የተቆጠረው ከማዕዘን ምት ነው እና አሁንም እንደዚህ አይነት የቆሙ ኳሶች ለማንቸስተር ዩናይትድ በጣም አስፈላጊ እንደሆኑ በተደጋጋሚ ጊዜ ሲነሳ ነበር። ደግሞ በጣም የሚያስገርመው እኔም አንድ ፕሮግራም ሰርቼ ነበረ ከትላንትና በስቲያ ሩበን አሙሪን በማንቸስተር ዩናይትድ ምን ምን ነገሮችን ነው የቀየረው ወይም ደግሞ ምን ምን ነገሮችን ነው ያሻሻለው ይሄ ቡድን እንደዚህ ባለ መንገድ እንዲለወጥ ወይም ደግሞ እንዲቀየር ያደረጉ ምክንያቶች ምንድናቸው ብለን ሶስት ወይም አራት ምክንያቶችን ስንዘረዝር ነበርእና እና አንደኛው በተለይም ደግሞ ማንቸስተር ዩናይትድ እንደዚህ አይነት የቆሙ ኳሶች ላይ የሆነ የአፈጻጸም ለውጥ ለማሳየት ጥረት ማድረጉ በእነዚህ ጉዳዮች ላይ ደግሞ የበለጠ ውጤታማ ለመሆን ያላቸው ፍላጎትና ጥረት የመጀመሪያውም ጎል በዚህ ጨዋታ ላይ እንዲቆጠር ያደረገ ነበር። ከዛ ግን ሁለተኛው ጎል በአማ ዲያሎ የተገኘው ሰማኒያ አንደኛው ደቂቃ ላይ የተቆጠረው ጎል ከማዕዘን ምት የመጣ ኳስ፣ ምክንያቱም ልክ የማዕዘን ምቱ በተሻማበት ጊዜ ግብ ጠባቂው ኳሱን ፓንች ለማድረግ ነበር ጥረት ያደረገው። በኋላ ደግሞ በኖቲንግሃም ፎረስት በመከላከሉ ረገድ ዛሬ በጣም ብዙ ስራዎችን ሲሰራ ያመሸውና በኖቲንግሃም ፎረስት በኩል የተመለከተ ነው። ሚሊንኮቪች ኳሱን ከግብ ክልሉ ለማራቅ ጥረት አደረገ፣ ግን እሱ በደንብ ኳሷን ክሊር አላደረጋትም ወይም ደግሞ ከግብ ክልሉ በደንብ ማጽዳት አልቻለም ያን እንኳስ በጣም በሚያስገርም ሁኔታ በቮሊ አማዲያሎ ወደ ጎልነት ቀይሮታለን። ይህ ምናልባትም ስጋት ያሁን እነዚህ ተጫዋቾች እነ አማዲያሎ፣ ነብሪያን ሙቤሞ፣ ኢቨን ራሱ ኑሴር ማዝራዊ በነዚህ ሞመንቶች ላይ ወደ አፍሪካ ዋንጫ በሚያመሩበት ጊዜ ዩናይትድ የነዚህን ተጫዋቾች ቀዳዳ እንዴት ሊደፍ ነው ይችላል የሚል ጥያቄ ነው የሚነሳው እና ሁለቱም ጎሎች ሲቆጠሩ የመጀመሪያውም ጎል ሲቆጠር፣ ሁለተኛውም ጎል ሲቆጠር በተመሳሳይ ከማዕዘን ምት የተቆጠሩ ጎሎች ናቸው። ከዛ ባለፈ ጭማሪው ደቂቃ ዘጠና አራተኛው ደቂቃ ላይ በጣም በሚገርም ሁኔታ ራሱ አማዲያሎ የሞከረውና ከመስመር ላይ ከጎሉ መስመር ላይ ሙሪሎ ያወጣው ኳስ እንደነበር ተመልክተናል። ምናልባት ይሄ ኳስ ቢቆጠር ኖሮ በእርግጠኝነት ማንቸስተር ዩናይትድ በጨዋታው ላይ አሸናፊ ሆኖ ሶስት ነጥብ ይዞ ይወጣ ነበር እና ለሩበን አሞሪም ቡድን አሁን አሁን ዩናይትድ በተለይ ከቆሙ ኳሶች ጋር የሆኑ ጥያቄዎች ቢነሱበትም የቆሙ ኳስ መከላከሉ ክፍተቱን ባይሞላም ግን ደግሞ የቆመ ኳስ ማጥቃቱን ክፍተቱን በተወሰነ መንገድ እያሻሻለ እያሻሻለ እየመጣ እንዳለ ከጊዜ ወደ ጊዜ እየተመለከተን እንገኛለን። እንግዲህ በኦፕን ፕላይ ዛሬ ማይስተር ዩናይትድ በሲቲ ግራውንድ ሲጫወት ኳስ የማስቆጠር በክፍት ጨዋታ ኳስ የማስቆጠር እድሉ ዜሮ ነጥብ ስድስት ሁለት ነበር። ቅድም ደግሞ ስለ ኤክስጂ ሳነሳላችሁ ነበረ። ማይስተር ዩናይትድ ከኖቲንግሃም ፎረስት እንኳን ያነሰ ኤክስፔክትድ ጎል ነበር የነበረው ይ ማለት በጣም ዝቅተኛ የሆነ ኤክስፔክትድ ጎል ነው በዚህ ጨዋታ ላይ የነበራችሁ። በተለይም ደግሞ በጨዋታው ላይ በክፍት ጨዋታ ጎል ከማስቆጠር ሂደት አንጻር ማንስተር ዩናይትድ በሚገባው ረገድ ሲጫወት አልነበረም። ቅድም እንዳነሳሁት ኖቲንጋም ፎረስት በዚህ ጨዋታ ላይ የነበረው ኤክስፔክትድ ጎል ወይም ደግሞ ጎል እንዲያስቆጥር የሚጠበቅበትን ሂደት ብትመለከቱ ይሄ ጨዋታ ለኖቲንግሃም ፎረስቶች ሁለት ብቻም አይደለም እንደው ከዛ በላይ ጎሎችን ማስቆጠር የሚችሉበት ነበር፣ ቢያንስ በኤክስፔክትድ ጎል ደረጃ እንኳን ከተመለከት ነው። እና እንግዲህ አንድ ነጥብ ዘጠኝ ሁለት ኤክስፔክትድ ጎል ነበራቸው ብያችኋለሁ። ማንችስተር ዩናይትድ አንድ ነጥብ አንድ አምስት ኤክስፔክትድ ጎል ነበረው። ከነዚህ ውስጥ እንግዲህ በክፍት ጨዋታ ጎል የማስቆጠር ነጻሪው ዜሮ ነጥብ ስድስት ሁለት ነበረ እና ይሄ ለማንችስተር ዩናይትድ መጥፎ ነበረ። ግን እንደዛም ቢሆን በቆሙ ኳሶች ወይም ከማዕዘን ምት ምንጫቸው በሆኑ ኳሶች ተጠቅመው ጎሎችን አስቆጥረው ወጥተዋል አሁን የማዘመት አያስፈልገኝም ወይ የቆመ ኳስ አያስፈልገኝም ብሎ የትኛውም ክለብ ደጋፊም ሆነ የትኛው ክለብ ሊናገር አይችልም። የቆመ ኳስ በጣም ወሳኝ ነው። በቆመኳስ ጎል ማስቆጠር ክለቦች ካገኙ የሚጠሉት ነገር አይደለም። የትኛውም አጋጣሚ እነዚህን አጋጣሚዎች ካገኙ ከመጠቀም ወደ ኋላ አይሉ እና የተመለከትነውም እንዲ እንዲህ አይነቱ ሁኔታ ነው ማለት ነው። ከዛ ግን ለብዙ ዩናይትድ ደጋፊዎች ጥያቄ የሚሆነው እንዴት ማንቸስተር ዩናይትድ በእነዚህ ጥቂት በሚባሉ ደቂቃዎች ከ48ኛው እስከ አምሳኛው ደቂቃ ባሉ ጥቂት ደቂቃዎች እንዴት ማንቸስተር ዩናይትድ ጎል ሊያስቆጠር ቻለ? ምክንያቱም በሁለትና በሶስት ደቂቃ ውስጥ ጎል ለማስቆጠር የተጋጣሚ ቡድን ምርጥነት ወይም ደግሞ የተጋጣሚ ቡድን አጥብቆ መጫወት ማጥቃት እንዳለ ቢሆንም ግን ደግሞ የመከላከል መዋቅሩ ጥሩ ካልሆነ በስተቀረ ምናልባት እንደዚህ አይነት ፐርፎርማንስ ለማሳየት በጣም ሊቸግር ይችላል። ስለዚህ ማንቸስተር ዩናይትድ ምናልባት የጨዋታው ሞመንትም የቀየሩት እነዚህ ሁለት ኳሶች ናቸው። እነዚህ ሁለት ኳሶች የተቆጠሩበት መንገድ የጨዋታውን ሞመንት ሙሉ በሙሉ የቀየረው እንደሆነ የሚታመን ነው። እንግዲህ በተከታታይ ጨዋታዎች ላይ እንደተመለከት ነው ነው ማንቸስተር ዩናይትድ እንደዚህ አይነት ግቦች ሲቆጠሩበት እያየን የሚገኘው እና ለማንቸስተር ዩናይትድ ደግሞ በሁለተኛው አጋማሽ እንግዲህ ጎል ሲቆጠርበት አሁንም ልክ በባለፈው ሳምንት በብራይተን ላይ እንደተመለከት ነው ሁሉ እነዚህን አይነት ሁኔታዎች አይተናል በባለፈው በብራይተኑ ጨዋታ ላይ እንደዚሁ የቆመ ኳስ ዩናይትድ ላይ ተቆጥሯል ከማዕዘን ምትም ከቅጣት ምትም ሁለቱም ጎሎች የተቆጠሩት በሁለተኛው አጋማሽ የመጡ ጎሎች ናቸው። ከዛም በፊት ማይሰር ዩናይትድ ላይ በሁለተኛው አጋማሽ የሚቆጠሩ ጎሎች እንዳሉ ስናነሳ ነበር እና ደግሞ ቅድም ያነሳሁት በቀኙ መስመር ላይ እነዛ ሁለት ኳሶች የመቆጠራቸው መንስኤ በደንብ ዩናይትድ የግራ መስመሩን እንዲፈትሽ የሚያደርገው ነው። ከዛ የፊዚካል ፕሬዘንስ ወይም ደግሞ የአካል ብቃት ጥንካሬ የምትመለከቱ የኖቲንጋም ፎረስት ተጫዋቾች የበለጠ ገዘፍ ገዘፍ ያሉ ተጫዋቾች እና ደግሞ ለማንቸስተር ዩናይትድን በጣም ፈተና መሆን የሚችሉ ተጫዋቾችን ነው እዚህ ቦታ ላይ ስንመለከት የነበረው። የነ ማቲያስ ዴሊት እንዲሁ ደግሞ ሌኒ ዮሮ እዛ ፍጹም ቅጣት ምት ግብ ክልል ውስጥ ከነ አይጎር ጋር በነበራቸው የሁለት ለአንድ ግንኙነት እንግዲህ ተሸንፈዋል። ከዛም ደግሞ ዩናይትድ ላይ ጎል ተቆጥሯል ማለት ነው። ዲዮጎ ዳሎ አሁንም በዚህ ጨዋታ ላይ ከተወቀሱ ወይም ደግሞ በቀሳ ከተሰነዘረባቸው ተጫዋቾች መካከል አንደኛው ነው። እዚህ ቦታ ላይ በደንብ ማይሰር ዩናይትድ ማስተካከያ የሚጠበቁበት ነገሮች እንዳሉ በደንብ የተመለከትናቸው ነገሮች አሉ ማለት ነው። ዩናይትድ ዛሬ ለአራተኛ ተከታታይ ጊዜ ቢያሸንፍ ኖሮ ለአራተኛ ተከታታይ ጊዜ አሸነፈ የሚል ሪከርድ ብቻ አልነበረም የሚያስመዘግብ የነበረው ከዛ ባለፈ ደረጃውንም የበለጠ ማሻሻል ይችላል ነገ ነማንስተር ሲቲ እስከሚጫወቱ ሁርለት ማለት ነው ነማንስተር ሲቲ ነቦር ነመዝ እስከሚጫወቱ ምናልባትም ደረጃቸውን የበለጠ ማሻሻል ይችሉ ነበረ፣ ግን ያን ማድረግ አልቻሉም። ኢቨን ቶተናምም ተሸንፏል። ስለዚህ ወደፊት የበለጠ ለመጠጋት እድል ይሰጣቸው ነበር፣ ግን እዚህ ጨዋታ ላይ ሳያሸንፉ ቀርተዋል ማለት ነው። ከዛ ባለፈ መጨረሻ ላይ የምንመለከተው የካዜሜሮን ጉዳይ ነው። ስለ ካዜሜሮም ከዚህ በፊት አንድ ፕሮግራም ለብቻው ሰርቻለሁ። እንዴት ተጫዋቹ የማንስተር ዩናይትድና የሩበን አሞሪም ወሳኝና ቁልፍ ተጫዋች ሊሆን ቻለ በሚል አንድ የሰራነው ፕሮግራም ነበር። ተጫዋቹ ልክ ሩበን አሞሪም ወደ ማንችስተር ዩናይትድ ሲመጣ ከዚህ ክለብ ጋር ይለያያል፣ እንደውም የሩበን አሞሪም የመጀመሪያው ተሰናባች አሰልጣኝ ተጫዋች ሊሆን ይችላል የሚለው ሀሳቦች ሲነሱ ነበረ። ግን ሩበን አሞሪም ቀስ በቀስ ተጫዋቹን ወደ መንገዱ እንዲመጣ፣ ወደ ብቃቱ እንዲመጣ እያደረገው ይገኛል። በእርግጥ እድሜው ከ30 ያለፈ ተጫዋች ነው ልክ ሪያል ማድሪድ ላይ እየተመለከትነውን ያንን በርካታ ቻምፒዮንስ ሊጎችን ያሸነፈውን እና ደግሞ ፕራይም ታይም ላይ ያየነውን ተጫዋች ዩናይትድ መጠበቅ ትንሽ የዋህነት ሊሆን ይችላል። ትንሽ የዋህነት ሊሆን ይችላል። ግን እንደዛም ቢሆን ደግሞ እንዲህ አይነት ጠንካራ ጨዋታዎች ላይ ካዜሜሮ ለቡድኑ የሚሰጠው ቁልፍ ሚና እንዲሁ ደግሞ ውጤታማነቱ ቀላል የሚባል አይደለም እና ከዛም በተጨማሪ ደግሞ ያንን በጣም አስገራሚ በሚባል ሁኔታ ማስቆጠር የቻለውን ጎልም ስንመለከት እንግዲህ አሁንም ተጫዋቹ እዛ ቦታ ላይ ያለውን በጣም አስገራሚ ብቃት እንድንረዳ ያደርገናል። ከጎሉ ጋር ተያይዞ ግን ጎሉ በተለይም ማጠያያቂ ነበረ። ምክንያቱም ኳሱን በመስመር ላይ የወጣ የሚመስል አይነት እንቅስቃሴ ነበረው ግን ከመስመር ወጥቷል ወይስ አልወጣም? ሙሉ በሙሉ ኳሷ ከመስመር አልፋለች። እንግዲህ የኒኮሎ ሳቮና ኳስ ከመስመር አልፋለች አላለፈችም? ምክንያቱም ያ ኳስ ወቷል ወጥቷል ተብሎ የተሰጠው የማዘምት ነው። ከዛ በኋላ ወደ ጎልነት ያ ኳስ እንዲቀየር ያደረገው ማለት ነው። ምናልባትም ደግሞ ያቺ ኳስ አይ ከመስመር አላለፈችም ባትባል ኖሮ የማዘምቱም አይሰጥም፣ እንዲሁም ደግሞ ጎሉም አይቆጠርም ነበርና የኖቲንግሃም ፎረስት ተጫዋቾችም የበለጠ ቅሬታ እንዲያቀርቡ ያደረጋቸው እዚህ ቦታ ላይ የነበረው ክስተት ነበረ። በዚህ ነገር በፍጹምም ደስተኛም አይደሉ። ምክንያቱም ቅድም እንዳልኩት የሳቮና ኳሱን ለማውጣት ሲያደርግ የነበረው ጥረት ሙሉ በሙሉ ኳስ ከመስመር አላለፈም የሚል ነው። በእርግጥ ኳስ ከመስመር አላለፈም ሳይሆን ሙሉ በሙሉ ከመስመሩ ለቁ አልወጣም የሚል ጥያቄ ነበር። በኖቲንግሃም ፎረስቶች በኩል ሲነሳ የነበረው እንደዚህ አይነት ጥያቄዎች ብዙ ጊዜ ይነሳሉ። ለምሳሌ በ2022 የዓለም ዋንጫ ላይ የካውሩ ሚቶማና የነታናካ እንቅስቃሴ ስናይ ነበር። ጃፓን ጀርመንን ባሸነፈችበት ጨዋታ ላይ እንደዚህ አይነት ጥያቄ ሲነሳ ነበር። አርሰናል ኒውካስል ከኒውካስል ተጫውቶ በባለፈው አመት እንዲሁ ደግሞ አርሰናል በተሸነፈበት ጨዋታ የአርሰናል ደጋፊዎች የተበሳጩበት ጎል የተቆጠረው እንደዚሁ ከመስመር አልፎ አላላለፈም በሚል እንቅስቃሴ ነበር ከዛ ባለፈ አርሰናሉ አሰልጣኝ ሚኬል አርቴታም ከጨዋታው መጠናቀቅ በኋላ ኢምባሬሲንግ ወይም ደግሞ በጣም የሚያበሳጭ ውሳኔ ብሎ ነበር ያንን ጉዳይ የገለጸውና እንደዚ አይነት ነገሮች ብዙ ጊዜ አከራካሪ ይሆናሉ። ግን የማልዳኛው ደግሞ ይህን ነገር ውሳኔውን ለማይስተር ዩናይትዶች የማያዘመት እንዲሰጥ በማድረግ ጎል ደግሞ ማይስተር ዩናይትዶች ማስቆጠር ችለዋል ማለት ነውና እንግዲህ ይህን ሁኔታ ነው በዚህ ሁኔታ ላይ የተመለከት ነው። ዞሮ ዞሮ ግን ካዜሜሮ ለማይስተር ዩናይትድ ጎል አስቆጥሮ ጨዋታው አንድ ለባዶ የሆነበት ቅጽበትና አጋጣሚ ብዙ የሚያከራክር እንደነበር ተመልክተናል ማለት ነው። ከጨዋታው መጠናቀቅ በኋላ አሰልጣኝ ሩበን አሞሪም አንድ አስተያየት ሰጥቷል። እና በእነዚህ አምስት ደቂቃዎች ላይ ኮንትሮል አልነበረንም ወይም ደግሞ ጨዋታውን ስንቆጣጠረው አልነበረም እና በዛ ደግሞ ምክንያት ክለቡ ዋጋ እንደከፈለም ጭምር ነው ያነሱት። ጥሩ እንቅስቃሴዎችን አሳይተናል፣ ኢነርጂችን በጣም ጥሩ ነበር። ከዛ ባለፈ ግን የሆነ ሰዓት ላይ ደግሞ ኮንትሮል ማድረግ ባለመቻላቸው ምክንያት በዚህ ጨዋታ ላይ አቻ እንደወጡ ነው አሰልጣኝ ሩበና ሞሪም የተናገረው። በደንብ መጫወት እንችል ነበር፣ ነገር ግን ደግሞ በሙሉ ፓወር ወይም ደግሞ በሙሉ ኃይላችን በሙሉ አቅማችን አልተጫወትንም። ተጫዋቾች ጋር የተወሰኑ መዳከሞችን አይቻሉ ብለዋል። እንደውም ሪሊ ታየርድ በማለት ነው ሩበና ሞሪም የገለጸው እና ይህንን ሀሳብ ሰጥቷል። ከዛ ባለፈ ግን እነዚህን አምስት ደቂቃዎች መጥፎ ስለነበሩ በእነዚህ አምስት ደቂቃዎች ደግሞ ሰፈር አድርገን ሁለት ጎሎች ተቆጥሮብናል። ከዛ በኋላ ሪከቨር ማድረግ መመለስ አልቻልንም ነበር የሚል ሀሳብ ነው በሩበን አሞሪም በኩል የተሰጠውና እንግዲህ ይህን ጨዋታ መሸነፍ አይገባንም ነበረ። እንግዲህ አንዳንድ ጊዜ እንደዚህ አይነት ጨዋታዎች እንደዚህ አይነት ውጤቶችን ይዘው ሊመጡ ይችላሉ። ብዙ እድሎች ነበሩን፣ ጨዋታውን የምናሸንፍበት በተለይ መጨረሻ ላይ የተፈጠረው እድል ቅድም ያነሳውላችሁ የአማድ ዲያሎ ማለት ነው። ማሸነፍ የምንችልበት እድል ነበረን፣ ነገር ግን ያንን አልተጠቀምንበትም እና ከዚህ በላይ እንግዲህ የተሻለ ማድረግ እንችል ነበር የሚል ሀሳብ በአሰልጣኝ ሩበን አሞሪም በኩል ተነስቷል። ለማንኛውም ጨዋታው በዚህ ውጤት ነው የተጠናቀቀው። ኖቲንግሃም ፎረስ ከምንም ነገር በላይ አቻ መውጣቱ ምናልባትም በጣም ጥሩ የሚባል ውጤት ነው። ምክንያቱም ለዚህ ቡድን በተከታታይ ጨዋታዎች ሲሸነፍ ለነበረ በተከታታይ ጨዋታዎች ላይ ነጥብ ሲጥል ለነበረ እና ሳይጠበቅ ዘንድሮ ላለመውረድ የሚጫወት አስራ ስምንተኛ ደረጃ ላይ እንዲቀመጥ የሆነ ቡድን እዚህ ጨዋታ ላይ ከማይስተር ዩናይትድ ጋር ተፋልሞ ጥሩ ፎርም ላይ ከሚገኘው ማይስተር ዩናይትድ ጋር ተፋልሞ አንድ ነጥብ ይዞ መውጣት በጣም በጣም ጥሩ የሚባል ውጤት ነው። ይሄንን ክለቡም እንደ መጥፎ የሚቀበለው ነገር አይደለም። ማይስተር ዩናይትዶች ግን በተከታታይ ማሸነፍ የሚችሉበትን እድል ሳይጠቀሙበት ቀርተዋል ማለት ነው። እንግዲህ አሁን በደረጃ ሰንጠረዡ ዩናይትድ በ17 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ምናልባት ነገ ማንችስተር ሲቲ የሚያሸንፍ ከሆነ እንዲሁ ደግሞ ሊቨርፑል አሁን አመሻሹን የሚያሸንፍ ከሆነ ማንችስተር ዩናይትድ ምናልባትም ወደ ሚድ ቴብል እንደገና ወደ ዘጠነኛ ወደ አስረኛ ደረጃ የሚወርድበት እድል ሊፈጠር ይችላል። በአንጻሩ ግን ኖቲንግሃም ፎረስቶች ደግሞ እዚህ ጨዋታ ላይ ባያሸንፉ ማንድረጠ በማግኘታቸው አሁን ከ17ኛ ደረጃ ከሚገኘው በርን ላይ በአራት ነጥቦች ልዩነት ስድስት ነጥብ አስመዝግበው እዙ 18ኛ ደረጃ ላይ ተቀምጠዋል እና የበለጠ ከዚህ በኋላ በሚያደርጓቸው ጨዋታዎች ራሳቸውን ከወራጅ ቀጠና ለማራቅ ይጠቀሙበታል ተብሎ ነው የሚጠበቀው። ጨዋታው ላይ ግን እንዲህ አይነቱን ፐርፎርማንስ ተመልክተን ጨዋታው በአቻ ውጤት ተጠናቋል። ቢዩናይትዶችም ማሸነፍ የሚችሉበት እድል ነበረ፣ ኖቲንጋሞችም ማሸነፍ የሚችሉበት እድል ነበረ። ሁለቱም ግን ያገኟቸውን እድሎች አልተጠቀሙባቸውም። ግልጽ ግልጽ የጎል ማግባት እድሎችንም አባክነዋል። እንግዲህ ዩናይትድ በቀጣይ ከባድ ሌላኛውን ጨዋታ ደግሞ ከቶተንሃም ሆትስፐርስ ጋር በመሳሳት የሚያከናውን ይሆናል እና ይህም ጨዋታ በጣም በጣም ከባድ የሚባል የጨዋታ መርሃ ግብር ነው የሚሆነው። በአንጻሩ ደግሞ ኖቲንግሃም ፎረስት እንግዲህ ይህንን ጨዋታ አቻ በመውጣቱ ከዚህ በኋላ የበለጠ ለቡድኑ ከወራጅ ቀጠና እንዲወጣ ሲያንዳች ደግሞ እንደምታውቁት በጣም ልምድ ያላቸው አሰልጣኝ ናቸው፣ በበርንላይም፣ ከዛ ባለፈ ደግሞ በኤቨርተንም እንደዚሁ በአሰልጣኝነት የሚታወቁ ጥሩ ልምድ ያላቸው አሰልጣኝ ናቸው። ስለዚህ እዚህ ቦታ ላይ የበለጠ ክለቦችን ከወራጅ ቀጠና ለማውጣት ምን ማድረግ እንዳለባቸው በደንብ ጠንቅቀው ስለሚያውቁ ይህንን ነገር ከዚህ በኋላ ጠንክረው ይሰሩበታል ተብሎ ይጠበቃል። ኖቲንጋም ፎረስት ደግሞ እንግዲህ በቀጣዩ የጨዋታ መርሃ ግብር በዩሮፓ ሊግ ከስትሩም ግራዝ ጋር ከተጫወተ በኋላ ሊድስ ዩናይትድን በሜዳው የሚያስተናግድ ነው የሚሆነው ማለት ነው። ጨዋታውን እንዴት ተመለከታችሁት? ጨዋታው እንዴት ነበር? ሃሳቦቻችሁን ጻፉልን። ማንችስተር ዩናይትድስ በዘንድሮ ዓመት እንዴት ነው? ቶፕ ፎር ለመግባት ምን አይነት እንቅስቃሴዎችን ከዚህ በኋላ ያሳያል? ሃሳቦቻችሁን ጻፉልን። ግን ሁለቱም ቡድኖች ጥሩ ፉክክር አድርገው አንድ ለአንድ በሆነ ውጤት ጨዋታቸውን አጠናቋል። ማለት ነው